ሰላም እንዴት ናችሁ? ውድ የቻናል ተከታታዮች፣ ቢኒያም ነኝ። እንግዲህ ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። ይሄ መልክቴ ነው። እንደምታውቁት እኔና እናንተ የተዋወቅ ነው በአንድ ጉዳይ ነው በህይወቴ በአንዱ ክፍል ነው የተዋወቅ ነው። በዚህ የህይወት መስመሪ ውስጥ በጣም ብዙ ነገሮችን አሳልፍ ያለው በጣም ብዙ ስቃይ አይቻለሁ። በጣም ብዙ ፈተና አሳልፌያለሁ። ማለት ላይክ ደስታ ብትሉት የለም ማለት ትችላላችሁ። ከደስ ያላቀም ማለት ይቻላል። ያው ከዩኒቨርሲቲ ህይወት በኋላ ማለት ነው። እና ምንድን ነው ዛሬ ወደ እናንተ ያመጣኝ አንድ ጉዳይ አለ ማለት ነው። እንደነገርኳችሁ ነው እኔና እናንተ የምንተዋወቀው ዩሃ ሚዲያ ላይ ቀርቤ ባወራሁት ታሪኬ ነው። ያ የህይወት ታሪክ ደግሞ የህይወት ክፍሉ ወይም ደግሞ ስላይስ ነው፣ ስላይስ ኦፍ ላይፍ ይባላል። እንደ ስላይስ ነው፣ ቅንጭብ ያለውን ነው። አንዷ የህይወት ክፍል ናት ማለት ነው፣ እሷ ማለት ነው። በጣም ብዙ ነገር አለ። የሰው ልጅ ልክ እንደ መጽሐፍ ነው። መጽሐፍ ደግሞ ብዙ ገጾች አሉት፣ የሚነበብ ነው። እንደው አንድ ትልቅ ፈላስፋ ምን ይላል በህይወት የሰው ልጅ ከመተዋወቅና ከማውራት የበለጠ ነገር የለም። ምክንያቱም የሰው ልጅ ልክ እንደ መጽሐፍ ነው። አንድ ሰው መጽሐፍን ሲያነብ ለህይወቱ ግብአት የሚሆን አዲስ ነገር ያገኛል ይላል። እና የእኔ ስላይስ ወይም ደግሞ የህይወት የአንዷን ገጽ ወደ እናንተ ይዤ መጥቼ ተዋውቀን፣ እንግዲህ እዚህ ደርሰናል ማለት ነው እና ምንድነው እኔን ያውቃችሁኝ፣ ላይክ የልጅን ማንነት ለማወቅ እንዲሁም ደግሞ በመጥፎ በነበረ ባህሪ በህይወት በነበረኝ አስቀያም የህይወት ውደት ውስጥ ያጣኋቸው ብዙ ነገሮች ምን እንደሆኑ ነግሬያችሁ እና ወጣት እንዲማር ብዬ ነው ወደ ሚዲያ ወጣሁት። እንግዲህ እግዚአብሔር ይመስገን ከወጣው በኋላ ብዙ ትችት፣ ብዙ ነቀፋ፣ ደግሞ ብዙ ፍቅረም አግኝቼበታለሁ። ፋይናሊ እኔ ራሴ ነፃ ወጥቼ ብዙ ነገር አግኝቼበታለሁ። እናንተን አግኝቻለሁ። ብዙ ዘመድ ወዳጅ፣ ጓደኛ አግኝቻለሁ፣ እንዲሁም አጥቻለሁ። ይህ የህይወት መልኩ ነው። አንድ ነገር ስታገኝ የሆነ ነገር ታጣላችሁ ማለት ነው እና በብዛት በረከት እንዲያገኘው ይሰማኛል። ምክንያቱም እግዚአብሔር የሰው ልጅ ልብ ነው የሚየው የሰው ልጅ ውስጡን ነው የሚየው የልብን ከፍቶ የሚ እግዚአብሔር ስለሆነ ማለት ነው። የውጩን ሳይሆን የውስጡን ነው የሚየው እና እግዚአብሔር ምህረት አድርጎልኛል ብዬ አስባለሁ። የእግዚአብሔር ምሕረቱን ያየሁበት ስለሆነ ማለት ነው ሶ በዛ ውስጥ እንግዲህ እኔና እናንተ ስንተዋወቅ ያወቃችሁኝ በአንድ ነገር ነው። አሁን እናንተ ስለኔ እኔ ጥያቄ ያላችሁ ወይ ስለኔ ልታውቁ የምትፈልጉት ነገር አለ ወይ ማለት በቃ፣ ብዙ ነው አደለ? የሰው ልጅ ሕይወቱ ማንነቱ መገለጫው ብዙ ነው እና ምን አሰብኩኝ አሁን እስኪ ስለ እኔ ማወቅ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝና እኔ መልስ ልስጥበት። በእውነት እፈልጋለሁ፣ እንድጠይቁኝ ፈልጋለሁ፣ እንድታቁ ስለ እኔም እፈልጋለሁ። ምንም ነገር ይሁን ምንም ነገር ሳትፈሩ፣ እንደዚህ ይሆናል ኦር ደግሞ አይሆንም ብላችሁ ሀሳብ ውስጥ ሳትገቡ፣ ሳትጨነቁ ማወቅ የምትፈልጉትን ስለ እኔ ምንም አይነት ጥያቄ ይሁን ጠይቁኝ፣ ልመልስላችሁ። ምን ታስባላችሁ? እና በዚህ አጋጣሚ ቪዲዮቼን የምታዩ ሰዎች እግዚአብሔር ያክብራችሁ። ሰብስክራይብ ብታደረጉትም ባታረጉም ቪዲዮን እያያችሁልኝ ስለሆነ በጣም ደስ ይለኛል። እናንተ ከሌላችሁ እንግዲህ እኔ የለውም። ያ ቢከዝ አንኛ ስራ ቁም ያለው እንግዲህ ወደ ሚዲያው ለመግባት ተፍተፍ እያልኩ ነው፣ በሌለ ነገር ነው እየሞካከርኩ ያለሁት የምሰራው በስልክ ነው። ብዙ ነገሮች አሉ እና ከዛ ከዛ አንጻር ወደ እናንተ የመጣሁት እናንተን ተስፋ አድርጌ፣ እናንተን ተማምኝ ስለሆነ አትሊስት የምታዩት ቪዲዮዬን ማየት የጀመራችሁ ሰዎች አንድ ሺህም ሁኑ ሁለት መቶም ሁኑ እናንተ ሼር ብታደረጉልኝ፣ ሰብስክራይብ ብታደረጉልኝ፣ ኮሜንት በደንብ ብታረጉ፣ ያያችሁ ላይክ ብታደረጉልኝ በጣም ደስ ይለኛል ለኔ መነቃቃትና መነሳሳት ይሆናል። እንግዲህ ያው የእናንተ ልጅ ነኝ እኔ የህዝብ ልጅ ነኝ ብዬ ነው የማስበው። ምክንያቱም መጥፎ ነገሬን መጥፎ ማንነቴን ውሻሻ ማንነቴን ይዤ ወጥቼ ይቅር ብላችሁ እያበረታታችሁኝ እዚህ ያደርሳችሁኛል። አሁንም ደግሞ ከእናንተ ጋር ነው። እንግዲህ እኔ የሆነ ቀን ስራዬ ነው በቃ እያዩልኝ ያሉት እየሰራሁ ነው የምልበት ቀን ሊመጣ ይችላል። አሁን ግን በፍቅር እያያችሁኝ ነው። እንደዛ ነው የሚሰማኝ። ምክንያቱም ኤዲቲንግ ጥራት የለውም፣ ተምኔል እራሱ ጥራት የለውም፣ ቪዲዮዎቼ ጥራት የላቸውም። እና ከዛ ከዛ አንጻር ይሄ በኮንፊደንስ እኔ ስራ እየሰራው ነው ምናምን ዩቲበር እኔ ምናምን ማለት አልችልም። እናንተ ግን እያያችሁልኝ ነው። ሰው ካያችሁልኝ አይቀር ከጀመራችሁት ላይ ቀር በቃ የምታዩ ሰዎች ላይክ አድርጎልኝ በቃ የመጀመሪያ እንደገባችሁ በቪዲዮውን ስታዩ ላይክ በማድረግ ጀምሩ። ኮሜንት አስቀምጡልኝ፣ ፍቅራችሁን ግለጹ። ወይ ደግሞ ካልተመቻችሁ ምናምን ብቻ ኮሜንት ጻፉልኝ፣ ሼር አድርጉልኝ በምታውቁት ሚዲያ ላይ ማለት ደስ ሰፖርት ነው። በቃ ይሄ ለእኔ እንደ ሰፖርት ነው የማየው። ሁሉ ጊዜም አብሮነታችሁ እንዲለየኝ አልፈልግም። እግዚአብሔር ፈቅዶና ቀን ወቶልኝ አንድ ቀን ተቋቁሜ ማለት ስራ ስራ የሚሸት በኮንፊደንስ የተሰሩ ስራዎች የሚሸቱ የሚሸቱ ነገሮችን ስሰራ የዛኔ ምንም ላለላ ሼር አድርጉም ላለላችሁ ይችላሉ፣ ወይ ደግሞ ላይክ አድርጉልኝም ላለላችሁ ይችላሉ፣ ሰብስክራይብም ላለላችሁ ይችላሉ። ግን ያ ቀን እስኪመጣ ድረስ እናንተ ናችሁ ያላችሁኝ፣ እናንተ ናችሁ ጓደኞቼ፣ እናንተ ናችሁ ቤተሰቦቼ፣ እናንተ ናችሁ የገቢ ምንጮች። ግልጽ ግልጽ ነው መነግራችሁ። እናንተ ከሌላችሁን የለውም። I'm already like media ላይ ወጥቻለሁ ማለት ነው። so እናንተ ቪዲዮ ካላያችሁልኝ፣ ሼር ካላረጋችሁልኝ፣ ኮሜንት ካላረጋችሁልኝ ምን ላደረገው እችላለሁ? ምንም ላደረገው አልችልም። እና በዚህ ተባበሩኝ፣ ይሄ መልእክቴ ነው። ብዙ ጊዜ ስለማላወራው ነው ማለት እንደዚህ ወጥቼ እንደዚህ ሰብስክራይብ አድርጉልኝ ምናምን አለልም። ምክንያቱም እኔ ምን ሰርቼ ነው እንደዚህ አልጠቃችሁ የምችለው። ግን ብሊዝ ሰፖርት ሚ፣ ሁልጊዜም ስታደርጉት ይሄን ነገር ስታደርጉት ለሆነ ሰው ህይወት መቀየር አንድ አሻራ እያስቀመጣችሁ ነው። ኃላፊነት አለባችሁ አይ ሚን ላይክ ለእኔ ህይወት መቀየር የእናንተ አንድ እጅ እንዳለበት እያሰባችሁ ሼር አድርጉልኝ፣ ኮሜንት አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። ይሄ የምነግራችሁ መልዕክቴ ነው። እንግዲህ ያው ያልተደራጀ ስራ እየሰራው ስለሆነ ነው እንደዚህ የምላችሁ። አንዳንዴ ሰው ስራው አሸንፎቱም እኮ የሚያደርገው አለ አለ የኔ ስራ ያሸንፋል ብዬ በልበ ሙሉነት መናገር ስለማልችል ነው። እኔ እግዚአብሔር በሚያውቀው በጣም ደስተኛ ነኝ። በጣም ነው የምወዳችሁ። ሁሌ የማስበው ምናለ ኢምፐርሰን በቃቸውና ለብቻ በቃቸውና ብትዋወቃቸው ብዬ ምናምን አስባለሁ። እና እንተዋወቅ፣ ኤኒዌይ እንተዋወቅ፣ እናውራ፣ ጓደኛ ወዳጅ፣ ቤተሰብ እንሆን። ጥያቄያቸውን ጠይቁኝ። ስለላይ ለማወቅ የምትፈልጉት ማንኛውም አይነት ጥያቄ ጠይቁኝ። እና ደግሞ ከፈለጋችሁ ኢምፐርሰን ለማውራት ከፈለጋችሁ፣ በዋትሳፕ በቴሌግራም ለማውራትም ከፈለጋችሁ በ09 42 29 7375 ላይ ሀይበሉኝ እንተዋወቃለን። እኔ ቤተሰብ ፈልጋለሁ፣ ዘመድ ፈልጋለሁ፣ ጓደኛ ወዳጅ ፈልጋለሁ እና እናንተም ጓደኛ ወዳጅ ቤተሰብ ሆኑኝ። የዛሬው ቪዲዮ በዋናነት የሚያጠነጥረው እንግዲህ ምን ማወቅ ትፈልጋላችሁ፣ ስለ እኔ ምን ማወቅ ትፈልጋላችሁ? ኮሜንት ሊያስቀምጡ፣ ሁሉንም ጥያቄዎች እመልሳለሁ፣ አንድም ሳይቀረኝ ጥያቄያችሁን ለመመለስ ሰራ ያለው ቪዲዮ በጣም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ በሌላ ቪዲዮ እስከምንገናኝ ፈጣሪ ሀገራችንን ይባርክልን፣ እናንተንም ሰላም ጤና ያርግልን። በተለያየ ዓለም የምትኖሩ ሰዎች ሰላማችሁ ይብዛ፣ ቀን ወቶላችሁ። እንግዲህ እንደ ሀሳባችሁ አንዳንድ ሰዎች ወደ ሀገሩ መመለስ ይፈልጋሉ፣ አንዳንዶች ደግሞ እዛው መኖር ይፈልጋሉ። ብቻ እንደ ሀሳባችሁ ፈጣሪ የምታስቡትን ነገር ያርግላችሁ። ለእኔ ስለሆናችሁልኝ ሁሉ እግዚአብሔር ደግሞ ለእናንተ ይሁንላችሁ፣ እላችኋለሁ። በጣም ወዳችኋለሁ። ሰላማችሁ ይብዛልኝ ባይ